እንግዲህ አሁን ላይ እንግዲህ ያሉበት ነገር በጣም ነው የሚደብረው። በተለይ መማጨቤ ማለት ነው ኢክራም እናቷ ምግብ እዛ ስትመጣ እንዳትበይ ድንገት የሆነ ነገር ይኖረዋል አለቻት። ማንም እናት ለልጇ ትጠነቀቃለች። ያላቸው ጉጉት ነው፣ እንዳያጧት ፈርተው ነው። ለምን አሉ አይባልም ግን ባለፈው ባል በምታሳየው ነገር እናቲቱ ሰው ራሱ ገንዘብ ከፍላ ለማለያየት ጥግ ድረስ ዋጋ ከፍላለች። ቤታቸው ሂደው በጣም አዋርዳ ቅላቸው ከማንም በኢትዮጵያ እናቶች የማይጠበቅ ነገር ነው ያረገችው አማቷ ማለት ነው። እና በጣም ነው የሚደብረው። ቢያንስ እንኳን አንዴ ይሄ ልጅ ተሳስቷል ድጋሚ እንዳይሳሰት እንኳን ቢያንስ እኔ በራሴ ልጄ እንከላከለዋለሁ አንዴ የገባበትን ነገር ቀስ ብዬ በተረጋጋ መንፈስ ማውጣት ካለብኝም እራሱ በራሴ መንገድ ሌላውን ሶሳል ጎዳ ነው ማሳውጣት የምችለው እንጂ፣ ከሆነ ደግሞ እሰየው ሆነ አላህ የቀደረው ነገር ነው ብዬ ነው የምቀበለው። እንደኔ ማለት ነው፣ በሰው ከመፍረዳችን በፊት እንደ እናት ማለት ነው። በዛን ሰዓት ያው የእሱም እናት ትክክል ናት ነው ብዬ ነው የማስበው። የማንንም ጥላቻ የለኝም እኔ ግን አሁን ላይ መማጨቤ እናቲቱን አትቢ ምግብ ስታመጣልሽ አትቢ ያለቻት ምን አለ? ያንን እንኳን ቆርጠሽ ብታወጪ ምን ይሆን? ለምንድን ነው ሚዲያ ላይ የምትለቂው? ቢያንስ እናትሽ ያሉሽን ነገር ላንቺ ብለው ነው፣ ላንቺ ስለሚሳሱ ነው። ድንገት ታደርገዋለች አለች እሷ። ካልቀመሰችው እንዳትቀምሽው ትመርዝሽ ይሆናል ነው ያሉት። ይህንን አሁን ሚዲያ ላይ አውተሽ እናትሽን እንደዚህ ማድረግ እሱስ ምን ይሰማዋል ብለሽ አስበሻል? እሱም እኮ ምንም ብቶ ምንም ምንም ብቶ ምንም፣ እናቱ ናት። ጀግና እናቱ ናት ለሱ ማለት ነው። ቢያንስ ይሄ ልጅ ልቡ ይሰበራል። እናት ናት። እሷስ ምን ትላለች? የሰማችሁት ያያችሁት ነገር የለ እቺ ሴትዮ ሰውን ትመርዝ አትመርዝ ምን የምታውቁት ነገር የለም። አንዳንድ ሰው አፉ ብቻ ነው የሚታየው፣ ሆዱ ላይ ምን እንዳለ አይታወቅም። አሁን እቺ ሴትዮ በአፏ እንደዛ ያን እንድትል ትችላለች፣ ግን ውስጧ ደግሞ ሌላ ሰው ልትሆን ትችላለች። ጎረቤት ነው እንደዚህ ያደረጉኝ ብዙ ብዙ ነገር ዝቅ ብላ ቅርታ ጠይቃለች። እንግዲህ የእሷን አላማ ደግሞ አላህ ነው የሚያውቀው። በክፋት ከመጣችም አላህ አላማዋን ያክችፈው። ግን እናትሽ ለአንቺ በማሰብ ለአንቺ በመጨነቅ ነው ምግቡን እንዳትበይ ያሉት። ቢያንስ እንኳ እሳቸው ያሉሽን ነገር ሰየው ብለሽ አንቺ ምስጢር አድርገሽ ማስቀመጥ ነበረብሽ። በቃ እኔ የምታስጠሉኝ ማለት ነው። ሚዲያ ላይ መውጣት ያለበት ይውጣ መውጣት የሌለበት ምን አለበት ቢቀር፣ ምን ችግር አለው? ግዴታ ኦዲየንስ ያንን የእናትሽን፣ አሁን እናትሽን ምን የሚሉት ይመስለውሻል? የአንቺ ባለስ ምንድን ነው? ለእናትሽ አመለካከት ያለው ምንድን ነው የሚሰማው? ለእናትሽ እሱ ከእናንተ ጋር እንደ እናንተ እያያችሁ እያየ አብሮ እየበላ አብሮ እየጠጣ ይመርዙኛል፣ እንዲያረጉኛል ብሎ አንድ ቀን አስቦ አያውቅም። እንግዲህ አንቺ የእሱ እናት አንቺን ከመረዘች የአንቺ እናት ደግሞ እሱን ትመርዘዋለች ማለት ነው። እንደዚህ ማለት ነው። በቃ ሁሉም እኮ ልጁን ይወዳል። ማንም ሰው ልጁን የሚጠላ ሰው የለም። ግን አንቺ አንዳንድ ጊዜ በጣም ስህተት ትሰሪ ያለሽ ይቅራ በጣም የሚያስጠላ ስህተት ነው የምትሰሪው ማለት ነው በቃ የሆነ በእቅርታ እንኳን የማመልሺውን ስህተት ነው የምትሰሪው ማለት ነው አንዳንድ ጊዜ አቃሎት ያለሽ እንጂ ምንም ነሽ አንቺ አታውቂው ምንም አታውቂው የምታደርጊያቸው ነገር ሁሉ የጅል ስራ ዝም ብሎ ጅል እንኳን እኔ እንጂ አንዳንድ ጊዜ ቢሳሳትም ይማራል እኮ አንቺ በጣም ነው እንትን የምትዩ ና የእሱ እናት ካደረጉት እልቅ ያንቺ ይበልጣል ያንቺ የምታደርጊው ነገር ይበልጣል ሚዲያ ላይ የሚወጣ ያለበት ነገር ይወጣ፣ ማይወጣ ነገር ይቅር። ለምን እናትሽ ብትሰደብ አንቺ ምን ታገኛለሽ? ይሄንን ኦዲየንስ ሰማ አልሰማ ምንም የሚጨምርልሽ ነገር አለ? ያው እየቆራረጡ ማብጠልጠል ነው እንጂ ቢያንስ ለሱ ለባልሽ እናት ለባልሽ አይምሮ መጨነቅ አለብሽ። ይሄ የተወለደው ልጅ ምንም ብትሆና አያቱ ናት። ያንን ነው ማሰብ ያለባቸው። በቃ አሁን ላይ የሆነ ነገር ይሰራ። በቃ እነሱ ገንዘብ ማግኛት ቪዲዮቸው ቫይራል መውጣቱን ብቻ ነው የሚያስቡት። ሰው አይምሮ ላይ ምን ይላል? ታዳጊ እንዴት ነው የሚያስበው? አላህ ሌላ ላይ ያዝናል ወይ አላህን ያስቆጥ ምንም ነገር የሚባል ነገር የለም ወይ አላ ያን ተጠብቀን፣ ወላ እንደ ስህተት ከሚሰሩት አላ ይጠብቀን፣ እኛም ስህተት እንዳንሰራ ወላ፣ እርስ በራሳችን ዶ አንደረ ወረቢ ነው ምላቸው። አላህ የሚወደው ነገር ላይ ጊዜያችንን የምናጠፋ ያደርገን። እኛ ቢያንስ እንኳን እነሱን ለማበረታታት ቪዲዮቸውን እናይላቸዋለን አንዳንድ ጊዜ ደግሞ ስህተት የሚሰሩትም ደግሞ ስህተታቸውን እንማርበታለን። ራሳችን ሙ ለሌላ ሰው ራሴ ይማርበታለሁ። ሰው የሰውን ቪዲዮ ሳይ ብዙ ስህተቶችን ራካ እንደዚህ ነው እኔ ይህም መልቀቅ አለብኝ እኔ መልቀቅ የለብኝም ብዬ ራሱ የምማራቸው ብዙ ነገሮች አሉ ማለት ነው። እና አሁን እዛ ሆስፒታልም ምግብ አመታለች። እቺ አማቷ ማለት ነው ምግብ አመታለች። እንግዲህ በዛን ሰዓት ምንም አልተባለም። ያ ምግብ ተበልቷል። ሙቅማ ሙቃ አመታለች እንግዲህ ኬክም ተገዝቶ ተቆርጧል። እንግዲህ እሷ እኮ ከፈለግለ ከፈለግለግ ለልጄ አያት ናት አላቃትም።